ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? ሶለዳ ሚዲያ በአዲስ ዝግጅት በትግርኛና በአማርኛ ቋንቋዎች የሚደረግ ሀገራዊና ክልላዊ የውይይትና የክርክር መድረክ የጀመረች ሲሆን ባለፈው በሀገራችን ኢትዮጵያ ዙሪያ ከትግራይ ተወላጆች ጋር ያደረገችው የመጀመሪያው መድረክ መላው ኢትዮጵያውያን እንደወደዳችሁት በመግለጽ ፕሮግራሙ እንዲቀጥል አበረታታችሁናል። ዛሬም በዚህ ሳምንት በጋራ ቤታችን ኢትዮጵያ ጉዳይ ላይ ሁላችንም ይመለከተናል የምንለው ታላቅ ሀገራዊ ውይይትን በአማርኛ ይዘን እንቀርባለን። ጉዳዩ የቀይ ባህርና የሀገራችን የባህር በር ጥያቄ ይሆናል። ይህ ጥያቄ የትውልድ ሁሉ ጥያቄ የታሪክና የህልውና ጉዳይ እንደመሆኑ መጠን በሰከነ በሰለጠነ እና በእውቀት ላይ በተመሰረተ መንገድ መታየት ይኖርበታል። በመሆኑም ሶለዳ ሚዲያ ያዘጋጀውን ታላቅ የውይይት መድረክ አስመልክቶ የተሰጠውን የሚዘጋጀው መድረክ እንደሚከተለው እናቀርባለን። የቀይ ባህር ጉዳይ የኢትዮጵያ ህጋዊ፣ ታሪካዊና ህልውናዊ ጥያቄ፣ ለብሔራዊ አንድነት የቀረበ ታላቅ ጥሪ በሚል ርዕስ በዚህ ሳምንት ይካሄዳል። ሶሊዳ ሚዲያ አንድ ታላቅ የፓናል ውይይት አዘጋጅቶ ለተሳታፊዎቹ የክብር ጥሪ አቅርቦ ዝግጅቱን አጠናቋል። ይህ ውይይት በሀገራችን ወቅታዊና አንገብጋቢ በሆነው በቀይ ባህር ጉዳይና በኢትዮጵያ ህጋዊ ታሪካዊና ህልውናዊ የባህር በር ጥያቄ ዙሪያ ያተኩራል። የፓናል ውይይቱ የኢትዮጵያ መሰረት የሆኑት የጀግኖች አባቶቻችን የነ አሉላ አባ ነጋ የአፄ ዮሐንስና የስብአጋዲስ ልጆች ዛሬ በህይወት ቢኖሩ ስለ እናት ሀገራቸው የባህር በር ጥያቄ ምን ይሉ ነበር? የሚለውን አንገብጋቢ ጥያቄ ማዕከል በማድረግ በታሪክ አዋቂዎችና በህግ ባለሙያዎች ሰፊ ማብራሪያ የሚቀርብበት ይሆናል። የዚህ መድረክ ዋና ዓላማ የጋራ ቤታችን የሆነችው ኢትዮጵያ የባህር በር የማግኘት መብቷን በሰላማዊና በህጋዊ መንገድ በዓለም አቀፍ ህጎችና በማያሻሙ ታሪካዊ ማስረጃዎች ላይ ተመስርተን እንዴት ማስከበር እንደምንችል መምከርና የጋራ ግንዛቤ መፍጠር ነው። ይህ መድረክ ልዩነቶችን ወደ ጎን በመተው በሀገራችን ህልውና ጉዳይ ላይ በጋራ እንድንቆምና ብሔራዊ አንድነታችን ይበልጥ እንድናጠናክር የቀረበ ጥሪ ነው። በመሆኑም ይህንን ሀገራዊ ፋይዳ ያለውን ታሪካዊ ውይይት ጥቅምት 22 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ አዲስ አበባ ከተማ ይካሄዳል። ተሳታፊዎቻችንም በቦታው ተገኝታችሁ እንድትሳተፉ በታላቅ አክብሮት እንጋብዛለን። በአካል መገኘት ለማትችሉ ደግሞ በሶሊዳ ሚዲያ አማካኝነት ፕሮግራሙን እንድትከታተሉ ጥሪያችንን እናቀርባለን። ሀገራዊ መፈክራችን የባህር በራችን፣ የህልውናችን ማህተም። ሶሊዳ ሚዲያ ለሀገር አንድ ድህነት እንሰራለን።